ዝግጁ ነህ? እሺ። መሄድ በጋ ነው፣ ዳሽ ክረምት ነው። መሄድ በጋ ነው፣ ዳሽ ክረምት ነው። ቅድም ይሄንን እኔን ጠይቀ ይመልሽዋለሁ። መሄድ በጋ ነው፣ ዳሽ ክረምት ነው። መሄድ፣ መኝታ፣ መቀመጥ ሞት መሄድ በጋ ነው ዳሽ ክረምት ነው። ቁጥሬን አታዛፍ መሄድ በጋ ነው ዳሽ ክረምት ነው። መቀመጥ መቀመጥ ያ እሺ። መሄጃ የሌለው ዳሽ ያበስራል መንገድ መሄጃ የሌለው ዳሽ ያበስራል ዜና። አሁን አንተ እኮ መለስክ አይባልም፣ እኮ እየረዳውክ ነው። መውጫው መውጫ። እሺ መልከጥፉ ዳሽ ይደግፉ መልከጥፉን፣ በስም ይደግፉ ነው። እሺ፣ ይሄን ቤት እኮ አንቺ ስለጠየኩሽ ቀይሩኝ፣ ማቤት ተጠያይቀ እሺ፣ ወደ ሁሉንም ጠይቄሻለሁ። ዳሽ ባሉ ደሞዝ በሉ። ዳሽ ባሉ ደሞዝ በሉ ሀባሉ ሀባሉ። እሺ ሀሜትና ዳሽ በስተኋላ ነው። ሀሜትና ጅራት። ሀምሌና ዳሽ ሳይገለጡ ነው። ሀምሌና ክረምት አይደለም። ሀምሌ ና ቡን አይደለም። ሀምሌ ና ጭለማ አይደለም። ሀምሌና ቆንጆ አቋለሁ። ሐምሌ ሀምሌና ሙሽራ ሳይገለጡ ነው። እሺ እሺ። ሀረግ ለመዳፍ ዳሽ ለምንጣፍ። ሀረግ ለመዳፍ ዳሽ ለምንጣፍ እግር እጅ፣ ከሰውነት አካል ውስጥ ውጣ። ምን ለምንጣፍ ሀረግ ለመዳፍ ዳሽ ለምንጣፍ። ስልጣን ነው ማረግ። ከቤት ነገሮች ውስጥ ነው። አገስጭ ኖ ከቤት ነገሮች ውስጥ ነው። ሞክር። ከቤት ከዚህ ያለ እዛ ክፍል አለ? መለስ ካይባልም ግን ይሁን። ሀሰተኛ ምስክር ዳሽ ይሰብር። ሀሰተኛ ምስክር ዳሽ ይሰብር። ዕቃ ይሰብር ነው? ወንጭት ይሰብር። ሀሰተኛ ምስክር ዳሽ ይሰብር። ችሎት ይሰብር። ፍርድ ይሰብር ነው ነው ከሰውነት አካል ውስጥ እኔ እኮ በጣም ነው ጥሩ ነኝ። እንትን እየሰጠው ነው ነው እኮ እሚሰብር ነዋ። አንገት ይሰብር ወገብ እ ለምን እንዲህ ወገብ ይሰብር ጉልበት ይሰብር ጉልበት ይሰብር ግን እንደዚህ አያስኬድም። እሺ ሀሰትና ዳሽ እያደር ያልቅ ሀሰትና እውነት ኖ፣ ሐሰት እና ንጋት። ኖ፣ ሐሰት ሐሰት እና ዳሽ እያደር ያልቅ። እያደረ የሚያልቅ ነገር ሐሰት እና ንጋት፣ ንጋት ያልቃል። እንደ ኖርማሊ መሻል ነጋት እንጂ ንጋት አለቃ አይባልም። ጉም ነው። ሐሰት እና ዳሽ እያደር ያልቅ። ይህን ከመለስ የመጨረሻ ነው። ካሸነፍክ፣ ትሸለማለህ። ካላሸነፍክ ግን ምንም እንትን አይደል። ይሄንን አንተ ከመለስክ መለስክ፣ ካልመለስክ ግን ተመልካቾቻችን ይመልሱታል። ለተመልካቾ፣ መጀመሪያ ሞክር አንተ። እርግጠኛ ነኝ ይሄንን ቪዲዮ የሚያው ገና እኔ ሳልጨርሰው ነው ያወቁት። መልሱ ምን? ሐሰትና ምን ሐሰትና ዳሽ ሐሜት እያደር ያልቅ የሚያልቅ ነገር ነው የሚያልቅ ነገር ሁሉም አላቂ ነው እኮ ከሰው ሐሜት አሁን ያልቃል። ቢወራ ቢወራ አያልቅም፣ እኛ እናልቃለን እንጂ ሀሴትና እህ ባይ ስልክ ሀሴት እና ዳሽ እያደር ያልቅ። አንድ አምስት ነው የምቆጥረው ሁለት፣ ሶስት፣ ስስት፣ አራት፣ አራት ተኩል ወይስ አምስት? አለ አብሮ በቃ አልመለስኩም። ምንም ማድረግ አይቻልም። መልሱን ለእናንተ ትቻለሁ። ቻው።